ሰላም ሰላም፣ ጤና ይስጥልኝ። የተወዳችሁን ናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህን ናይል አካዳሚ ቁጥር ሁለት ቻናል ነው። የዚህ ቻናል አዲስ ሲሆናቸው ላይክና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክና ሸር እያደረጋችሁ አማርኛ እንዲሁም እንግሊዘኛ አሊያም ደግሞ አማርኛ በእንግሊዘኛ መጻፍና ማንበብ ለተቸገሩት ሁሉ ሸር እያደረጋችሁ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላቸው ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛ እንግሊዘኛ፣ እንዲሁም አማርኛ በእንግሊዘኛ ቀለል ላድርጋችሁ እንድትማሩ እናደርጋለን። በአጭር ጊዜ ብቻ ባላችሁበት ሁናችሁ በእጃችሁ ላይ በሚገኝ ስልክ ብቻ በመጠቀም አሊያም በኮምፒውተር በላፕቶፓችሁ ቤታችሁ ላይ ቁጭ ብላችሁ በማንኛውም በስራ ቦታ ባላችሁበት ሁናችሁ በኦንላይን ብቻ አቀላጥፋችሁ አማርኛ እንዲሁም እንግሊዘኛ እንድታነቡ እንድጽፉ እናደርጋለን ማለት ነው እናንተ የሚጠበቅባችሁ ይህ ቪዲዮ ከእናንተ ጋር እንደደረሰ ሰብስክራይብ በማድረግ ለሌሎችም ሸር እያደረጋቸው እንድታዳረሱን የሚል መልእክትን አስተላልፋለሁ ማለት ነው። በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜ አማርኛን እንዲሁም እንግሊዝኛን አቀላጥፋቸው እንዲጽፉ እንድታነቡ እናደርጋለን። እንደምታውቁት በዚህ ጊዜ ቴክኖሎጂ በረቀቀበት ሰዓት አለማንበብ፣ አለመጻፍ ምን ያህል የአእምሮ ሸክም እንደሚሆን ታውቁታላችሁ። ማንኛውም ሰው ማንበብ መጻፍ የማይችለው ሁሉ ባለበት ሆኖ በአጭር ጊዜ አቀላጥፎ እንዲጽፍ እንዲያነብ እናደርጋለን ማለት ነው። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለን። ከዛ ግሩፕ ላይ ጆይን በማድረግ በመቀላቀል ቅዳሜና ወደ የገዛ ትምህርት የምንሰጥበት ቻናል ስለሆነ እዛ ላይ ተቀላቅላችሁ መማር ትችላላችሁ። በውስጥ መስመር አቅማችሁ የሚፈቅድ ካላችሁ ደግሞ በውስጥ መስመር በመግባት በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ የምናደርግበት ቻናል ስለሆነ ከሰኞ እስከ አርብ ባሉ ቀናት የስራ ቀናት ብቻ ማንበብና መጻፍ እንድችሉ እናደርጋለን ማለት ነው። አሁን ቀጥታ ይዣችሁ የሚሄደው ዛሬ ይዤላችሁ ወደ መጣሁት ትምህርት ይሆናል ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ምንድን ነው? ስንብት ፌርዌል ስንብት ይላል ማለት ነው። ስንብትን እንዴት አድርገን በእንግሊዘኛ ቃል መግለጽ እንችላለን? ከዛ በተጨማሪ ደግሞ ትርጉሙስ ምን ይመስላል? በአማርኛ ትርጉሙ ምን ይመስላል ይህን ትርጉሙን ደግሞ በእንግሊዘኛ ቃል እንዴት አድርገን እንገልጸዋለን ወይም በእንግሊዘኛ ፊደል ተጠቅመን የአማርኛ ትርጉሙን እንዴት አድርገን መጻፍ ማንበብ እንችላለን ብላችሁ ለምትቸገሩት ሁሉ ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። ብዙዎቻችን ቴክስት ምንጽፈው አማርኛ ድምጹን ተጠቅመን በእንግሊዘኛ ቃል ነው ማለት ነው። ይህንን ደግሞ የበለጠ ለማጎልበትና ና የበለጠ እንዴት አድርገን መጻፍ ማንበብ እንችላለን ብላችሁ ለተቸገራችሁ ሁሉ ግልጽ አድርጌን ያመጣሁላችሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ፌርዌል ስንብት ጉድ ባይ ስንብት። እዚህ ጋር አሁን እያንዳንዱ እዚህ ጋር በቀይ የምታዩቸው የተጻፉት ሁሉ ስንብት፣ የስንብት ቃላቶች ናቸው። ነገር ግን የስንብት ቃላት ሆነው በእንግሊዘኛ ነው የተጻፉት። ኖርማል እንግሊዘኛ ናቸው። እዚህ ጋር ደግሞ በአማርኛ ትርጉማቸው አለ። ከዚህ ጋር ደግሞ እንደምታዩት ደግሞ በአረንጓዴ የተጻፈው ደግሞ ምንድን ነው የአማርኛ ድምጸቶችን ተጠቅመን እንዴት አድርገን ነው በእንግሊዘኛ መጻፍ የምንችለው የሚለውን ከዚህ ጋር የገለጽኩበት ነው ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለው ጉድ ባይ ጉድ ባይ ጂኦኦዲ ጉድ ቢዋይኢ ባይ ጉድባይ ጉድባይ ሚንስ ደህና ሁን ደህና ሁን። ደህና ሁን ስንል ደግሞ ከዚህ ጋር በእንግሊዝኛ ፊደል እንዴት አርገን መጻፍ እንችላለን? ደ ስንል ዲኢ ይሆናል ማለት ነው። ህ ስንል ኤች አይ ይሆናል። ና ስንል ደግሞ ኤንኤ ይሆናል። ስለዚህ የምንላል ደህና ደህና ሁን ለማለት ደግሞ ኤች ዩ ካልነ ሁ ማለታችን ነው። ን ካልነ ኤን ብቻ ትሆናለች። ብዙን ጊዜ ስድስተኛ ፊደሎች የስድስተኛ ፊደሎች ውክልና መጨረሻ ላይ ከመጣ ብቻቸውን ይቆማሉ ማለት ነው። ከዛ ውጭ ደግሞ መሀል ላይና መጀመሪያ ላይ ከመጡ ደግሞ አይ ይከተላቸዋል። ስለዚህ ይህ መጨረሻ ላይ ስለመጣ ኤን ብቻ ይሆናል። ደህና ሁን ይላል ማለት ነው። ደህና ሁን ጉድ ባይ ባይ ደህና ሁን። ከዚህ ጋር ደግሞ ምንድን ነው የሚለው? ጉድ ናይት ጉድ night good night ማለት ደግሞ ማለት ነው። ደህና እደር፣ ደህና እደር፣ ደህና እደር ብለን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? ደ ስንል ዲ ኢ ይሆናል። ህ ስንል ኤች አይ። አሁን ህ ፊደል ስድስተኛ ነች አይደለ? የስድስተኛ ፊደል ነው የምትወክለው። ነገር ግን መሃል ላይ ስለመጣች አይ ይከተላታል። መጨረሻ ዳር ላይ ብትመጣ ደግሞ ብቻዋን መቆም ትችላለች ማለት ነው። መጀመሪያ ላይም ከመጣች እንዲሁ አይ ይከተላታል። ስለዚህ ደህና ስንል ህ ስንል ኤች አይ ይሆናል፣ ማለት ነው። ና ስንል ደግሞ ኤን ኤ ደህና ደህና። እደር ለማለት ደግሞ እ ስንል ኢ እናደርጋለን ደህ ስንል ዲ ኢ እናደርጋለን አር ወይም እር ስንል ደግሞ አር እናደርጋለን። ስለዚህ የምን ምን ይላል? እደር በአንድ ላይ ስናነበው ደህና እደር፣ ደህና እደር። ከዚህ ጋር ደግሞ አሁን ደግሞ ምንድነው ነው የሚለው ሃቭ ኤ ናይስ ታይም፣ ሃቭ ኤ ናይስ ታይም ናይስ ታይም ሚንስ መልካም ጊዜ መልካም ጊዜ ይሁንልህ መልካም ጊዜ ይሁንላችሁ ማለት እንችላለን። ስለዚህ እዚህ ጋር መልካም ጊዜ መልካም ጊዜ የሚለው ደግሞ በእንግሊዝኛ ቃል ተጠቅመን እንዴት አደርገን ነው ማንበብ የምንችለው? መ ስንል ኤም ኢ ይሆናል። መ ስንል ኤም ኢ ል ስንል ደግሞ ኤል አይ። ምን ብያቸዋለሁ ቅድም ስድስተኛ ፊደሎችን የሚወክሉ የእንግሊዝኛ ቃላቶች መሃል ላይ ከመጡ እና መጀመሪያ ላይ ከመጡ አይ ይከተላቸዋል። ስለዚህ ል ስንለዚህ ጋር ኤል አይ ይሆናል ማለት ነው። ካ ለማለት ደግሞ ኬኤ የሆናል ማለት ነው። ም ለማለት ደግሞ ኤም ይሆናል። ስለዚህ መልካም ይላል የእኛው። መልካም ጊዜ ለማለት ደግሞ ጊ ጂ አይ ማለት ጊ ማለት ነው። ጂ አይ ጊ ዜ ለማለት ደግሞ ዜድ አይ ኢ ይሆናል። ዜድ አይ ኢ ወይም ኢ ሊሆን ይችላል። ብዙ ጊዜ የስድስተኛ እና የሶስተኛ ፊደሎች በተመሳሳይ በአሁን ሌተር ሊወከሉ ይችላሉ። ነገር ግን አንዳንዴ ደግሞ የስድስተኛ ፊደሎች አይኢ ይወስዳሉ እንዳመጣጣቸው። በተለይ መጀመሪያ ላይ ከመጡ ኢን ብቻ ነው የሚወስዱት። አምስተኛ ፊደሎች መጀመሪያ ላይ ከመጡ አይኢ ሳይሆን ኢ ይወስዳሉ ማለት ነው። ከሰዎች መሃል ላይና መጨረሻ ላይ ከመጡ ደግሞ አምስተኛ ፊደሎች አይ ኢ ይወስዳሉ። ነገር ግን የመጀመሪያ እና አምስተኛ ፊደሎች ብዙውን ጊዜ ተመሳሳይ ኢ ይከተላቸዋል፣ ኢ ፊደል ይከተላቸዋል። ስለዚህ ይህ መልካም ጊዜ፣ መልካም ጊዜ ጂ አይ ዜድ አይ ኢ ማለት ጊዜ ማለት ነው። ስለዚህ ይሄን ባንድ ላይ ስናነባው መልካም ጊዜ ይላል። ሲ ዩ ላተር፣ ሲ ዩ ላተር ሲዩላተር ሚንስ በኋላ እንገናኝ በኋላ እንገናኝ በኋላ እንገናኝ። ብለን ደግሞ በእንግሊዘኛ ፊደል አገጣጥመን ለመጻፍ ደግሞ እንዴት አድርገን እንጽፋለን? አብረን እንየው። በስንል ቢኢ ይሆናል። ኋ ስንል ደግሞ ኤች ኤችዩኤ ኤች ዩኤ በ ላ ስንል ደግሞ ኤልኤ። ስለዚህ ምን ይላል? በኋላ በኋላ እንገናኝ ለማለት ደግሞ እ ስንል ኢ ይሆናል። ን ስንል ደግሞ ኤን ብቻ ይሆናል። ገ ስንል ጂ ኢ ይሆናል። ና ስንል ኤን ኤ ይሆናል። ኝ ስንል ጂ ኤን ይሆናል ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው? በአጠቃላይ ስናነበው በኋላ እንገናኝ፣ በኋላ እንገናኝ። እኛ የሚወከለው ጂ ኤን ነው። ን የሚወከለው ን የምትወከለው ደግሞ በኤን ነው ገምት ወክለው በጂ ነው ማለት ነው። ስለዚህ እዚህ ጋር እንገናኝ ስንል ኢንጂን፣ ጂኢንኤ፣ ጂኤን፣ እንገናኝ፣ በኋላ እንገናኝ ይላል ማለት ነው። ከዚህ በመቀጠል የምናየው ደግሞ ሲዩ ቱሞሮ፣ ሲዩ ቱሞሮ፣ ነገ እንገናኝ፣ ነገ እንገናኝ ነገ እንገናኝ ብለን ደግሞ እንግሊዘኛ ፊደሎችን አገጣጥመን የአማርኛውን ድምፀት እንዴት አድርገን እንጽፋለን ወይም እናነባለን ነገ ስንል ኤን ኢ ይሆናል ገ ስንል ደግሞ ኢ ነ ስንል ኤን ኢ ገ ስንል ጂ ይሆናል ስለዚህ በአንድ ላይ ምን ይላል ነገ ነገ እንገናኝ ለማለት ደግሞ እ ስንል ኢ ማለታችን ነው ን ስንል ኤን ማለታችን ነው ገ ስንል ጂኢ ማለታችን ነው ና ስንል ደግሞ ኤን ኤ ኚ ስንል ጂኤን ይሆናል። ስለዚህ ነገ እንገናኝ፣ ነገ እንገናኝ። ሲዩ ቱሞሮ፣ ሲዩ ቱሞሮ፣ ነገ እንገናኝ። ቴኬር፣ ቴኬር፣ ቴኬር ደህና ሁን። ቴኬር ሚንስ ደህና ሁን። ደህና ሁን፣ ደህና ሁን የሚለውን ደግሞ አሁንም በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? ደ ስንል ዲኢ ይሆናል። ህ ስንል ኤች አይ ይሆናል። ና ስንል ደግሞ ኤንኤ። ደህና ሁን ስንል ደግሞ ኤች ዩ ሁ ን ን ሁን። ከዚህ ጋር ጉድ ባይ ኤንድ ቴኬር። አንድን ቃል በአንድ ፊደል ብቻ ወይም በአንድ ቃል ብቻ መግለጽ አንችልም። በተለይ የእንግሊዝኛ ትርጉም በየአቅጣጫው እንዳገባባቸው ሊለያይ ይችላል። ጉድ ባይ ስንል ደህና ሆን ማለታችን ነው። ቴክ ኬር ስንልም ደህና ሆን ማለታችን ነው። ስለዚህ አንድን ቀን በተለያየ ፍች ልንፈታው እንችላለን። ደህና ሆን የሚለውን የአማርኛ ትርጉም በዚህኛው ብቻ አናገኘውም። ከዚህ በተለይም ሌላ ብዙ ተጨማሪ ሊኖረው ስለሚችል ይሄኛው ብቻ ነው ብለን መያዝ አንችልም ማለት ነው። ቃላቶች የተለያዩ ትርጉም እንዳላቸው በአማርኛ ሁሉ በእንግሊዘኛ በጣም ብዙ አይነት ፍች ይኖራቸዋል ማለት ነው። ሃቭ ኤ ናይስ ጆርኒ የናይስ ጆርኒ መልካም ጉዞ መልካም ጉዞ መልካም ጉዞ። እንዴት አድርገን መጻፍ እንችላለን? መ ስንል ኤምኢ ማለታችን ነው። ል ስንል ኤል አይ ማለታችን ነው። ስ ካ ስንል ደግሞ ኬ ኤ ማለታችን ነው። ም ስንል ኤም ብቻ ትሆናለች። ስለዚህ መልካም ይላል። ጉዞ ለማለት ደግሞ ጉ ስንል ጂዩ ይሆናል ዞ ስንል ደግሞ ዜድኦ ይሆናል። ስለዚህ ይሄ ቢ አንድ ላይ ምን ይላል? መልካም ጉዞ መልካም ጉዞ። ቤተሰብ ዛሬ ያየናቸው አጫጭር የስንብት ቃላት እንዴት አድርገን መጠቀም እንችላለን? ደህና ሁን፣ ደህና ሁኚ፣ መልካም ቀን፣ መልካም ጊዜ። እንደዚህ በጣም አጫጭሮችን እንዴት አድርገን ማንበብና መጻፍ እንችላለን። ከዚህ በተጨማሪ ደግሞ በእንግሊዝኛ ፊደል እንዴት አድርገን ነው የአማርኛውን ድምጸት ተጠቅመን ማንበብና መጻፍ የምንችል የሚለውን አጠር ባለ ሁኔታ ገልጬላችኋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከዚህ በተጨማሪ ደግሞ በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር ማድረጋችሁ ዘወትር ድጋፋችሁ እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። በሌላ ክላስ ደግሞ የተለያዩ እንደዚ አይነት ቪዲዮዎችን ይዘን የምንመጣ ነው የሚሆነው እናንተ ላይክ እና ሸር እያደረጋችሁ ጠብቁን። በድጋሚ አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።